አሁን አንዳንድ ሰዎችም ሚዲያ ላይ ሲያወሩ ሰማቸዋለሁ። እኛ በክርስቶስ ኢየሱስ የዳን ነው ህግን ልንፈጽም ነው የሚሉ ሰዎች አሉ። ችግር የለውም ይፈጽሙ። የእንስሳ መስዋዕት ግን ሲያርዱ ማየት አለብን። የእንስሳ መስዋዕትን አያጠቃልልም፣ ህግ አያጠቃልልም። ገብቶኛል፣ መንፈሱ ምን ማለት እንደሆነ ገብቶኛል። የአዲስ ኪዳን ህግ አንድ ነው፣ ፍቅር ነው። አዲስ ኪዳን ውስጥ የክርስቶስ ህግ የሚባለው አንድ ነገር ነው፣ ፍቅር ነው። ፍቅርን በተመለከተ ደግሞ በመንፈስ ቅዱስ አማካይነት በልባችን የፈሰሰ ነው። ይሄ በልባችን የፈሰሰው መንፈስ ቅዱስ በህይወታችን ውስጥ መስራት ሲጀምር የምናፈራው ፍሬ የመንፈስ ፍሬ ይባላል። የመንፈስ ፍሬ ፍቅር ይላል። ሌሎችን የሚያፈራው ይሄ ነው። ስለዚህ የአዲስ ኪዳን ፍሬ የመንፈስ ፍሬ ይባላል። የህይወት መስተጋብራችን መገለጫ፣ የተቀበልነውም ተካፍለነዋል የምንለውም የመለኮት ባህሪ ፍቅር ይባላል። ስለዚህ አዲስ ኪዳን ፐርስፔክቲቭ ይሄንን ነው የሚናገረው። እኛ ህግን እንድንጠብቅ ነው ወይ የዳን ነው? ኢንዲፔንደንስ ምን ማለት እንደሆነ መብራራት ይፈልጋል። አንደኛ እየተነገረን ያለ ነው። በፍቅር ህግ እንድንኖር ከሆነ እውነት ነው። በተረፈ ግን በብሉይ ኪዳን ላይ የተመሰረቱ ኢየሱስን በጥላነት የሚያመለክቷሉ አይቀጥሉም። ሰንበት ማክበር አይቀጥልም። የእንስሳ መስዋዕት አይቀጥልም። የቤተ መቅደስ ሥርዓት አይቀጥልም። ቅድስተ ቅዱሳን አደባባይ ያሉ እቃዎች አይቀጥሉም። ሃይማኖቱ የተመሰረተበት የህጉ ዋነኛ ኮር የሆኑ ነገሮች አይቀጥሉም። ለምን በጥላነት ኢየሱስን አሳይተዋል። ይቀጥሉ ካልን ኢየሱስ ላይ ሻዶ ሊፈጥሩ ነው። ስለዚህ ኢየሱስ ስለመጣ ጥላዎች አገልግሎታቸውን ጨርሰዋል። ጥላዎች አገልግሎታቸውን ጨርሰዋል። ግን ኢየሱስ ክርስቶስ ሲያስተምረን ህግ ሁሉ በሁለት ዋነኛ ማሰሪያ ይጠቀለላል ብለዋል። በፍጹም ልቤ፣ በፍጹም ነፍስ እግዚአብሔር አምላክን ውደድ፣ በፍጹም ነፍስ፣ በፍጹም ሀሳብ እግዚአብሔር አምላክን ውደድ። ብቻ አይደለም ባልንጀራንም እንደራስ ራሱ አድርገ ውደድ፣ ህግ በዚህ ተፈጽሟል ይላል። ስለዚህ የህግ መጠቅለያ ይሄ ከሆነ ሰው እግዚአብሔርን ከወደደ ለእግዚአብሔር መሰጠት አይቸገርም። ሰው ባልንጀራውንም ከወደደ ክፉ በባልንጀራው ላይ አያደርግም። ስለዚህ የሕግ ማዕቀፎች እነዚህ ከሆኑ እውነት ነው። በአዲስ ኪዳን እንደ ሮሜ 5 5 ላይ የእግዚአብሔር መንፈስ በእኛ ላይ ፈሷል፣ እነዚህን እንድንኖር ተሰጥቷል። ፍቅር ደግሞ አሁን ለኛ ትእዛዝ አይደለም። ፍቅር የሚባል ወርክ ውስጥም እንዳገቡ ፍቅር ለሚባል ወክ የተጠራ ነው። ወርክና ወክ ይለያያል። አሜን። ለምሳሌ በሰውነቴ ውስጥ አንድ ፈክሽናል ያልሆነ የሚቸገርበት አካል ካለ በተረጃ አካል ይረዳል። እጀላሚውን ይ እግሬ ላይ የሆነ ነገር ቢያጋጠመኝ በምመረኮዝበት ይረዳል ስለዚህ ምን እያረኩ ነው ማለት ነው በመርጃ ወርክ እያረኩ ነው ለምን ስለሌለኝ ፈክሽናል ስላልሆነ እኔና እናንተ ግን ወክ ነው የምናደርገው ለምን ስለተገጠመብን ፍቅር ተገጥሞ ብናል ስለዚህ ፍቅር እደጉ ነው እንጂ የምንባለው ፍቅር ይኑራችሁ አይባልም ስፋትና እርዝመቱ ከመታወቅ በሚያልፈው ከክርስቶስ ፍቅር እንድትሞሉ እንድትገለጡ ዲስፔንስ እንድታረጉ ነው እንጂ አዲስ ኪዳን ትምህርት ፍቅር እንዲኖራችሁ አዲስ ኪዳን ትምህርት አይደለም